ፍልሞች ደፍረው እንዲወጡ ለማድረግ ያህል እችንም ወደ ሚዲያ መጣናት ትክክል። ስለዚህ እህታችን በጣም ታሳዝናለች በጣም ተጎድታለች ተሰብራለች፣ እንደምታዩት እናም እርስቲ ወጣ ሚዲያ ላይ ድምጿ ምንም መፍትሄ አላገኘችም ብላ እንዳታስብም ሌሎች የተበደሉ ሰዎችም ሊወጡ ድምጻቸው እንዲሰማላቸው ፍትህ እንዲያገኙ ፈልገው፣ ግን እከሌ ወታ አልቅሳ ምን ተጠቀመች ብለው እየተበደሉ እዛው ባሉበት ቦታ በደላቸው እየቀጠለ እንዳይቆዩም ነው። ገባችሁ? አሁን እቺ እህታችን እንግዲህ ኢትዮጵያ ከገባች ስንት ወር ሆነች? ሰላም ሆናውን አስቡት። አካውንቷ ላይ አለ አሁን። አካውንቷ ላይ ባንክ ዶክመንት ዛሬ ሲልኩልን አካውንቷ ላይ ያለው 185 ብር ነው። አላየሽውም? መጨረሻ ላይ ያለው እኮ ግን አስር ወሯ ነው አሁን ኢትዮጵያ ከገባች አስር ወር። አስር ወር ስምንት ዓመት ሬስቶራንት ውስጥ ኢማራት ውስጥ ስምንት ዓመት አገልግለሻል። ሬስቶራንትና ቤት ሁለት ቦታ እየሰራሽ መኖሪያ ቤቷንም እያጸዳሽ ምግብ ቤቷንም ምግብ እያበሰልሽ እያስተናገድሽ ሁሉን ነገር እየሰራሽ ስምንት ዓመት በጉልበትሽ አገልግለሻል አይደል? እሺ፣ ከዛ በፊትስ አስራ አንድ ዓመት ያልሽ ኢትዮጵያ ውስጥ ደግሞ የት ነው ያገለገልሻት? ቤት ውስጥ መኖሪያ ቤቷ ውስጥ ኢትዮጵያ አገልግለሻታል። አገልጋዩ ነበርሽ። እስከ ሰላሳ የሚሆኑ ዶሮዎች ላርጭ ራሴ አርጭ አጥቤ አስተካክዬ አሽጌ ልክላት ነበር። ጎመናትም የምትከፍትበት ምናምኑ ይሄ ቅመማቅመች አስተካክዬ ወቅጭ ሁሉ ነገር ልክላት ነበር አዘጋጅላት ነበር። ሰራ ሶስት አመት በደሞዝ ነው ይህንን ሁሉ የምታረጊው አይደለም? ያለ ደመወዝ በነፃ ነበር። ኢትዮጵያ ውስጥ ዶሮ አርደሽ ገነጣጥለሽ አሽገሽ ምትልኪላት ወደ ዱባይ፣ ጎመን ቅመማ ቅመም ሁሉም አዘጋጅተሽ ምትልኪላት በነፃ ያለ ደመወዝ። እዛ ሁሉም አስቤ አስ ሁሉም አስቤ እሰጥሻለሁ ብላኛለች አ ሁሉንም አስቤ ኢትዮጵያ ኢትዮጵያ ውስጥ ያገለገልሽበትን አመት አ አንድ ላይ ስለዚህ በአጠቃላይ አስር አመት ነው ያገለገልሻት አስራ አንድ አይደለም ሁለት ዓመት ኢትዮጵያ፣ ስምንት ዓመት ዱባይ፣ አስር ዓመት ነው እኮ አስራ አንድ አይደለም። ይህን እንዲ ሁለት ሺ ስድስት ነው የወጣሁት። አሁን ደግሞ ሁለት ሺ አስራ ስድስት ሀገር የተመለስሽ አለ ማለት ነው። ሁለት ሺ አስራ ስድስት ና አስራ ሰባት የተመለስሽው አሁን ነሐሴ ላይ አስራ ሰባት ስለዚህ አስር ዓመት ነው። ሁለት ሺ ስድስት ከሀገር ሾተሽ አዲስ አበባ ሁለት ዓመት አገለገልሻት ወደ ዱባይ የሚላኩ ዶሮዎችን እያረድሽ እየገለጣጥለሽ አሽገሽ ወደ ዱባይ ስትልኪላት ነበር። ቅመማ ቅመሞች፣ ጎመኖች፣ ሁሉ ነገር ሁለት ዓመት ስምንት ዓመት ደግሞ ዱባይ መጥተሽ መኖሪያ ቤቷንም ሬስቶራንቷንም ስታገለግያት ነበረ። ስለዚህ አስር ዓመት ማለት ነው። ድፍን አስር ዓመት አገልግለሽ ግን የተከፈለሽ ብር በኢትዮጵያ መቶ ምናምን ሺህ ብር ብቻ፣ በቃ ባንክሽ ውስጥ አካውንት ውስጥ ያገኘሽው ቤተሰብ አይጠይቁም? ልጃችን ለምን አትደውልም ለምን ብራት ልክም ብለው ቤተሰቦችሽ አይጠይቁም? ይጠይቃት ነበር ግን እሷ አትደውልላት እኮ ትመልስላችሁ አሁን መጥቼአሁን ስመጣ ማለት ነው እንዴት ነው እንዴት ነው ይሁን ለዓመት መጠፍቼ ያልደወላችሁት እንዴት አልጠየቃችሁም? እንዴት አውጥታችሁ ጣላችሁኝ? ስላችሁ እንደውላት ነበር ግን አትመልስም። እሷ አትመልስላችሁም። እሺ አንቺስ ቤተሰቦች ጋር አፍደውኝ አፍቀውኛለሁ ነበር እላት ነበር። ከቆይ እነ እርስቴ ከመጡ በኋላ ቆየ በኋላ ደውላልኝ ማለት ነው። ብታምን ባታንም እኔ የምናገረው ትግርኛ ነው። ለእናቴ ሳናገራችሁ አማርኛ፣ ይሄ ሁሉ ዓመት አማርኛ ናገር ስለነበረ በቃ ምንም መና ትግርኛ መናገር ሳልቻልኩም፣ በቃ ከመርሳት የተነሳ ማለት ነው። ምክንያቱ እሷ ዘመዴ ናት አክስቴ ማለት ነው። የአያተይስ የወንድማቸው ልጅ ማለት ነው። ለእናተይስ አጉቷ ማለት ነው። ምንም አይቆጠርም ዘመዴ ናት። እኔ ይሄ ሁሉ የኖርኩት ኮስዋጋ ዘመዴ ናት አምኜ ነው። እነሱም አምነዋት ነው። ምክንያቱ እኔ ወደ እሷ ሊሄድ አልነበረም። ወደ ወደ ሌላ ነው ሊሄድ የነበረው ወደ ሌላ ሊሄድ ስለነበረ፣ አይ እኔ ስዑድ ሊሄድ ነበር። ምክንያቱም እናቴ በጣም ተቸግረን ያደግ ያሳደገችኝ አንድ ልብስ ለብሳ ነው ያሳደገችኝ ማለት ነው። አንድ ልብስ ቅያሬ እንኳን አላለች። ግን እኔ ደግሞ ከአምስተኛ ክፍል ጀምሬ ሊሄድ ነው ስዑድ ሊሄድ ነው እንደሚሄድ ሰው በቃ በእግሬ ሊሄድ ነው ለላንች ለማገዝ የምፈልገው ስላቸው ቤተሰብ ግን ልልኩኝ አልቻሉም። ሊከለኩንኛል። ከዛ እንደዛ እያልኩ እንደዛ እያልኩ። ዘጠነኛ ክፍል ደረስኩኝ። ዘጠነኛ ክፍል ስደርስ ከዛ እሷ ትወስድሻለች ትወስድሻለች ብለው አያቴ ለሷ እናጎራ ትወሰዳት ነው ማለት ነው። ለእሷ ደግሞ አደራ ሰጥተዋታል። ልጄ እንደዚህ ናት እንደዚህ ጋር ተፈረት ናት፣ ሰርታ መለወጥ የምትፈልገው ወሰጃት ብለው አደራ ብቶ፣ እሷም እሷን እሺ ብላ ተስማምታ ወሰደች። ግን አደራዋን ታወጣች ማለት የሚዘገንን አሁንም መቷል። ቴሌግራም ላይ እንትንሽ የላርግሽ ልከውልኛ በጣም የሚዘገንን ከዚህም እንደዚህ ደግሞ ሌላም ሌላም ደስታ የምትባለው ከዚህ በፊት ገብታ ያስረዳችሁ የምታስታውሽ ከሆነ ቪዲዮ ሁላ አንስታ ሼር አድርጋልሽ ነበር አላየሽላትም እንጂ አይዲዋን ጭምር ነው እንትን ያደረገችው። እስቲ ቼክ አድርጊ ቴሌግራም፣ ቴሌግራሞች ላይ ልክ ይልሻለ። ቤተሰብ ሁላችሁም የሴትዮን ፎቶ ፖስት አድርጉ ያላችሁ የምጽፉ፣ የሴትዮን ፎቶ በዚህ በዶክተር ሀቢባ በሚለው አካውንቴ በዚህ ፎቶ ለጥፌ ቪዲዮ ሰርቻለሁ። እዚህ ላይ ታገኟታላችሁ። እዚህ ላይ እዚህኛው አካውንት ላይ ይኸው ይሄ ዶክተር ሀቢባ የሚለው አካውንት ላይ የሴትዮዋን የሬስቶራንቷን ባለቤት ፎቶ ለጥፌ ቪዲዮ ሰርቻለሁ። ሁላችሁም ሼር ዲዩት ሪፖስት አድርጉትና ሁላችሁም ድምጽ ከሆናችሁ እነዚህ ሰዎች ፍትህ እንዲያገኙ የውላችሁ። በሚዲያ ድምጽ መሆን ቀላል አይደለም። ሁላችሁም ሼር ዲዩት ሪፖስት ካደረጋችሁ ይሄ ነገር ትልልቅ ቦታ ደርሶ እነዚህ ሰዎች ፍትህ ያገኛሉ። እንዴ ስምንት ዓመት በእርስቲ ስንጮህ የሶስት ዓመት ከአስር ወር ግፍ ነው እያልን በአስር ሺ ብር ከዛ የባሰ ግፍ ይምጣ። ይኸው የሰላም ስንት ዓመት ነው ሰላም ያገለገለችው? አስር ዓመት ስምንት ዓመት ኢማራት ሬስቶራንት እና ቤት እያገለገለች አስራ ምናምን ሰዓት እየሰራች ኦኬ ሁለት አመት ደግሞ ኢትዮጵያ ውስጥ ዶሮ እያረደች እየገነጣጠለች እያሸገች ወደ ዱባይ ትልክላት ነበር ጎመን ቅመማ ቅመም ሁሉን ነገር ለሬስቶራንት የሚያስፈልገውን እያሸገች ትልክላት ነበር በነፃ ሁለት አመት ጉልበቷን በዝብሳ ከዛ አንድ ላይ አስቤ ይከፍልሻለሁ ብላ ዱባይ ወስዳት አቡ ዳቢ ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት ውስጥ ስምንት ዓመት ቤትና ሬስቶራንት አገለገለች። እንዴ ግፍ! ያው እዚህ አካውንት ላይ ያለላችሁ ገብታችሁ ሁላችሁም ዶክተር ሀቢባ የሚለው አካውንት ላይ አለ ቪዲዮ ገብታችሁ ሁላችሁም ሼር ዲት ሪፖስት በማድረግ ድምፅ ሆኑ ለእርስቲ እና ለሰላም። ሌሎችም እዛ ሬስቶራንት የሚሰሩ ሰራተኞች ግፍ የሚፈጸምባቸው እዛው ያሉ ድምፃቸው እየታፈነ ልንደርስላቸው የሚገባ አሉ። አይችኛ ደግሞ ታማ የሄደችዋ ናት። በቀደም እህቷ ገብታ የተናገረችው ለን አሁን የላክልኝ ተስብዬ ደስታ ትባላለች። ወይኔ ስታሳዝን፣ አይምሯዋን ታማ ነው የገባችው ደስታ የምትባለዋ እዚኛው ላይ እዚህ አካውንት ላያለላችሁ ዶክተር ሀቢባ አካውንት ላያለላችሁ ቪዲዮ ሁላችሁም ሼር ሪፖስት አድርጎት ሁላችሁም ሁላችሁም ድምፁ ነው ፕሊዝ ያው እዚኛው አካውንት ላይ እዚህ አካውንት ላይ ያለ ቪዲዮ ፒን አድርጌዋለሁ። እንደገባችሁ መጀመሪያ ላይ ታገኙታላችሁ፣ ቪዲዮውን ዶክተር ሀቢባ ሚዲ አካውንት ላይ እዚኛው ላይ ሁላችሁ